እና ዛሬ አንድ ነገር ላስቸግራችሁ አስቸግራችሁ አላቅም። ይህንን መጽሐፍ እያንዳንዳችሁ እጅ እንዲገባ እፈልጋለን። ይሄ መጽሐፍ በነፃ ነው። ይህ መጽሐፍ በጣም ይጠቅማችኋል። እውነተኛው ኢየሱስ ይላል። በወንድማችን ኢንጂነር ዳንኤል ታምራት የጻፈ መጽሐፍ ነው። ይሄ መጽሐፍ ስለ ኢየሱስ ክርስቶስ አምላክነት፣ ስለ ጌትነት፣ ስለ ቤዛነት፣ ስለ አዳኝነት፣ ስለ እግዚአብሔር ልጅነት ከዘላለም እንደነበረ ስለ ሁሉ፣ ስለ ኢየሱስ ከዘፍጥረት እስከ ራእይ ስለ ኢየሱስ የሚናገር ድንቅ መጽሐፍ ነው። ይሄ መጽሐፍ ጥቅሶችን የያዘ ነው። አንዳንድ ገጥማቸው ያውቃል። እነዛ ሰዎች የቱ ጋር ነው ኢየሱስ እኔ አምላክ ነኝ ያለው? የቱ ጋር ነው ስገዱልኝ ያለው? የቱ ጋር ነው ስለ ኢየሱስ ክርስቶስ አምላክነት የሚናገረው ከመጽሐፍ ቅዱስ ከፍተሽ አሳይኝ፣ ከፍታ አሳየኝ ብሏቸው ያውቃል። ይኸው ይሄ መጽሐፍ ጥቅሶችን የያዘ ነው። ስለ አዳኝነቱ፣ ስለ ቤዛነቱ፣ ስለ እግዚአብሔር ልጅነት፣ ስለ ሁሉ ጥቅሶችን የያዘ መጽሐፍ ነው። ይሄ መጽሐፍ በጣም ይጠቅማቸዋል። ሁላችሁም ክርስቲያኖች ይህንን ዌብሳይት ተጠቅማችሁ ጎግል ሰርች ባር ላይ ስታስቀምጡት መጽሐፉን ስልካችሁ ላይ ዳውንሎድ ያደርግላችኋል። ይሄ መጽሐፍ በነጻ እጃችሁ ላይ እንዲገባ አድርጉ። በጣም ይጠቅማችኋል። ባይብል ስቴዲ፣ ለቲችንግ፣ ለወንጌል ስርጭት ስለ ሁሉ ለሁሉ ይጠቅማችኋል። ክብር ሁሉ ለኢየሱስ ይሁን። ስለ ኢየሱስ ዝም አንለም። እውነተኛው ኢየሱስ ይሰበካል። ኢየሱስ ክርስቶስ ብቻውን ከዘላለም ሞት ያድናል። ተባረቱ።